ጅሸርመርመርሩ ስት መጣ በሙሉ ጤንነቷ ነበረ። ዛሬ ላይ ግን ስጋ አልቆ አጥንቷ ደርሶ መጨረሻ ላይ ግን አሳብደዋት ሶሻል ሚዲያ ላይ ምን ብላይ እንደለቀቀቻት ከዚህ ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩ እንደተለመደው አዲስ ቪዲዮ መጥቻለሁ ማለት ነው። ባካችሁ የቪዲዮ ለብዙ ቤቶች እንዲደርስና በተለይ አዲስ ለሚመጡ ቤቶች እንዲደርስ ፈልጋለሁ ማለት ነው። በአሁኑ ሰዓት ላይ ሰው በጣም ከፍተዋል። ወላሂ በሙሉ ጤንነት ከሀገራችሁ ትመጡና ከዛ መዳም ቤት ስትገቡ እንደዚህ ሆናችሁ መገኘት ማለት በጣም ነው የሚከብደው። አስባችሁታል። መጨረሻ ላይ ግን ለላይክ እና ለፎሎ ሶሻል ሚዲያ ላይ እየቀለደችባት እሷ ላይ እየቀለደች ሌሎቹም አረቦች እንዲቀልዱባት እና በሚሊየን ቤት ታይቶ አረቦች ምን ብሎ እንደሳቁ ልንገራችሁ ማለት ነው። ሰው ታሞ ሰው ጤናውን አቶ በዛ ላይ አሳብደዋት ማለት ነው። አስባችሁታል። አሳብደዋት፣ ጭንቅላቷ እስከሚነቀል የጭንቅላት በሽተኛ እስከምትሆን ድረስ አሳብደዋት። መጨረሻ ላይ ግን ሐኪም ቤት ወስታ ቪዲዮ ቀርጻ ምን ብላይ እንደለቀቀች ተነግራችኋለሁ ማለት ነው። እና እባካችሁ ከሀገር ስትመጡ እህቶች፣ እባካችሁ መዳም ቤት ከገባችሁ በኋላ ከጭንቀት ነገር፣ ከሚያስጨንቃችሁ ነገር መራቅ አለባችሁ። አቃለሁ መዳም ቤት ስንመጣ ስደት ስንመጣ በጣም ነው ካለብን ጭንቀት በላይ ጭንቀት ይጨምርብናል። አውቃለሁ ግን ለዚህ ሁሉ የሚዳርገን ጭንቅላት በሽተኛ ወይም ደግሞ የጭንቅላት ህመምተኛ የሚያደርገን ነገር የመዳም ጩኸትና፣ እንዲሁም ደግሞ ራሳችን ባለመረጋጋት፣ እንዲሁም ደግሞ የሀሳብ የጭንቀት ብዛት መጨረሻ ላይ አእምሮ በሽተኛ ያደርገናል ማለት ነው። መጨረሻ ላይ ግን የምንጎዳው ማነው? ማንም ሳይሆን እኛው ራሳችንን ማለት ነው እና አረቦች እንደሆነ እነሱም ስራውን ከሰራችሁላቸው ለምን እናንተ እንደ ሀዲድ ወይም ደግሞ እንደ ብረት ሀያ አራት ሰዓት ቆማችሁ አትውሉ። ለእናንተ የሚያስቡ ለእናንተ የሚጨነቁ ነገር የለም ማለት ነው። ለምን ብትን ብዙ ጊዜ ስለማይ ነው። እኔ አሁን ያለሁበት ቤት ራሱ እኔ እዚ ሀገር ላይ የቆየው ሴትዮ ራሱ ምን ያክል ሴትዋ ተጽዕኖ እንደምታደርግብኝና የስራው ብዛት፣ እንደገና የእሷ ጩኸት፣ የልጆቹ ትእዛዝ እየበዛብኝ እየበዛብኝ በአሁኑ ሰዓት ላይ ጭንቅላቴ ትክክለኛ አይደለም ማለት። እንኳን አዲስ የምትመጡ ስለ ሀገሩ ምንም ለማታቆት ይቅርና ለቆየን ሰዎች ራሱ በጣም ጉልበታችን አልቆ በአሁኑ ሰዓት ላይ መጀመሪያ ሶብረኛ ደንታ ቢስ የነበረን ሰዎች ራሱ አሁን ሰዓት ላይ ጭንቅ ይለናል። በትንሽ ነገር ነው የምንቆጠው። ማ ሆነ እኔ አሁን በፊት ወላሂ ላዚም አረቦች ለምን ሀያ አራት ሰዓት ሲጮሆ አያድሩም ሲጮሆ አይውሉም ምንም አይመስለኝም ነበረ ገብቷቸዋል ምንም መስሎ አይታይኝም ነበር። አረቢቷ ራሱ ስትሳደበኝ ወላሂ ላዚም ዝም ብዬ ፈገግ ብዬ ነበረ ትቻት መሄደው ማለት ነው። አሁን ግን ትንሽ ነገር ስትናገረኝ ከሷ በላይ ምጫው እኔ ነኝ፣ ከሷ በላይ ምቆጣው እኔን ማለት ነው። ገብቷቸዋል። አንዳንዴ ምን ትለኛለች መሰላችሁ? ወላሂ ሽታ ትለኛለች። አንቲ አንቲ መዳም አነዘይ ከዳማ አይሸይ አጉልክያ ትሰርኪን ለይሌ ለሽ ትናፍኼ ምትለኛለች ማለት ነው እና ለምንድን ነው የምትጮሁ ለምንድን ነው የምትበሳጭው እኔ እኮ ነኝ መዳምሽ እና አንድ ነገር አዝሽ እስከሚጨርስ ድረስ ዝም ብለሽ አዳምጭኝ ነው የምትለኝ እኔ ግን አልችልም ማልትሰጣት አለሁ እሷ አንድ ስትናገር እኔ አስር እናገራለሁ ገብቷችኋል ምን ሆነሽ ነው ብላ ስጠቀኝ አታናግሪኝ ነው ምላት ማለት ነው እና የጭንቀትና የሀሳብ እንዲሁም ደግሞ የአእምሮ ርብሽነት ሲኖር ሕይወታችንን ይበላሻል። ወላይ የጭንቅላት በሽተኛ እንሆናለን። ማነው ነው እህቶቼ፣ እባካችሁ በምንችለው አቅም ሶብረኛ ሆነን ነገሮቹን ቀለል አድርገን ማለፍ አለብን ብዬ ነው ማስበው። እና ስቀጥል መግቢያ ላይ ያየቸት ልጅ ሶሻል ሚዲያ ላይ አረቦቹ እያቀባበሏት ነው የሚገኙት። እሱንም ደግሞ ምን ብለው ነው የሆነ በቃ እየቀለዱ እየሳቁ በቃ እንትን ኢዱ ስለደረሰ ነው ምናምን እያሉ ሴቷ እራሱ ምን ብላ እንደ ቦሰተች ያታቃላችሁ። ትብትርግስ እርግስ። ያኔ ምንድን ያለችው በአረብኛ ብስምላ ረህማን ራሂም፣ አረብኛው ጠፋብኝ። እና ዳይመንት ትብትርግስ ሹፉ፣ ፊልም ውስጥ ትርግስ ትላለች ማለት ነው እና እኔ ሆስፒታል አምጥቻት ራሱ በጣም ነው ዳንስ የምትወደው እና ሆስፒታል መታ ራሱ በባዶ እየጨፈረች ነው የምትገኘው። ምን ላድርጋትችን ሰራተኛ ብላ እንትኑ ላይ ጽፋ ነው ያገኘሁት ማለት ነው፣ ቪዲዮ ላይ ጽፋ የንትን ይህ ሚነል አይዲን ምላይ ፋይዚን የሚለውን ሙዚቃ አቀና አብራባት ነው የለቀቀችው ማለት ነው እና በጣም ነው ያዘንኩት። አረቦች ወላይ ላዚም እናንተ አፍያችሁን ስታጡ ጤናችሁን ስታጡ ጉልበታችሁ ሲያልቅ ለእነሱ እንደ ማጠቅማቸው ሲያውቁ፣ በትንሽ ነገር ነው እናንተን የሚሸጧችሁ አውጥቶ የሚጥሏችሁ ማለት ነው። እና እናንተ ጉልበት ሲኖሯችሁ አፍያ ሲኖሯችሁ ብቻ ነው የሚፈልጓችሁ። ገባችሁ? እናም እባካችሁ እህቶች ራሳችሁን ጠብቁ። አረቦቹ ይወዱኛል አረቦቹ ደስ እንዲላቸው ብላችሁ ጉልበታችሁን አትጭረሱ። በምትችሉ ስራችሁን ቀስ ብላችሁ ለመስራት፣ እንዲሁም ደግሞ አትፍጠኑ ማለት ነው። አንድ ነገር አረቦቹ ሲጮሁ ምናምን ነገር የእነሱን ፈርታችሁ ፈጠን ብላችሁ እንት ስትሉ፣ እንደዚህ እንደኒያውን እንደዚህ ጋ ዘይት እየጠበሳችሁ ከሆነ ዘይት ሊደፋባችሁ ይችላል። እየቆረጣችሁ ከሆነ የሆነ ሽንኩርት ምናምን እየቆረጣችሁ ከሆነ ሳታውቁ እሷ ስትጮሁባችሁ፣ ብስጭት ስላችሁ እጃችሁን ልትቆርጡ ትችላላችሁ ማለት ነው። እኔ ከዚህ በፊት ነግሬያቸዋለሁኝ በሰዓቱ አገር ደውዬ ልጄን እያ እንትን ልጄን ስጡኝ ብዬ ላናግራ ስፈልግ እምቢ ስትል ማለት ነው። ብስጭት ባልኩበት ሰዓት ሴትዮዋ ተነሽ ያለ ልጅቷን ይዘን ሆስፒታል እንሄዳለችኝ ማለት ነው። ሾፌሩ በሩ ቆሟል ና ቶሎ በይ ቶሎ በይ ስራ ስራ ስራ ስራ አለችኝ ማለት ነው። አባያሸን ሊበሽ ብላኝ ማለት ነው። እና ከዛ ምን አደረግኩኝ? እየሮጥኩኝ አባይን ለመልበስ እሷን እሷ እንዳትቆጣ ወይም ደግሞ እሷ እንዳትበሳጭ ብዬ አባዬ አባያን ሲፈልግ መሬት ላይ አጣሁት። ከዛ ፎቅ ነበር እና እየሮትኩ ወደ ፎቅ ለመውጣት እየሮትኩ ደረጁ ጋር ስደርስ ማለት ነው መሬቱ ላይ ልጆቹ ሲጫወቱ የደፉት ውሃ አዳልጦኝ ከዛ እንዳለ ነው የተከሰከስኩት። መከስከስ እኔ አጠንቴ ምናምን አልተሰበረም። አፌ ግን አፌ ሁለት ቦታ ተቆረጠ ማለት ነው የበሩ ጠንትን ጫፍ አፌ ሰነጠቀኝ ማለት ነው። ሁለት ቦታ ወላሂ እዚጋ የሚፈቀድ ቢሆን ፎቶውን አስገባላችሁ ነበር። ለምን ደም ስላለው ደሞ እንደዚህ የተቆረጠ ነገር ቁስል ምናምን ዩቱብ ያጠፋዋል። ገብቷችኋል ቪዲዮውን እና አፌ ተሰንጥቆ ፊቴን እንዳለ እንትን በቃ እንትን በብላዋ የተቆረጠ ያክል ማለት ፊቴ ሶስት ቦታየን በጠሰኝ ማለት ነው። ገብቷቸው አፌን ሁለት ቦታ ተበጠሰ። አፌን ጫዬ ግማሹ ተቆረጠ። ተቆርጦ ያ እንትን ይሄ ጅልድ ወይም ደግሞ ከላይ የነበረው እንትን ተቆርጦ የውስጡ አጥንት ይታይ ነበረ ማለት ነው። ፊቴ ላይ ራሱ አገጬ ላይ ያለው ነገር እሱ ጋር ተሰንጥቆ ከውስጥ ያለው አጥንት ይታይ ነበረ ማለት ነው። መጨረሻ ላይ ግን ያኔ እንደዛ ስትጮ ስትፈጠኝ ስትለኝ የነበረው አምፑላንስ ተጠርጣ ከኔ ጋር ነው ሆስፒታል እስከ አንድ ቀን ሙሉ አስቡትን እንግዲህ ዙሁር ላይ ነበረ ይሄ ነገር የተከሰተው። ከዛ ሆስፒታል ገብተን እስከ ሱብህ እስከሚያዝን ድረስ ከኔ ጋር ሆስፒታል ነበረች ማለት ነው እና በጣም ነው ማመሰግናት በነገራችን ላይ እንደዛ እንኳን ብታደርገኝም በእሷ ምክንያት እንኳን ይሄ ነገር ቢደርስብኝም ወጪ አውጥታ ያሳከመችኝ እሷ ናት። ሆስፒታል ገብታ አረ እንትን እንደውም ፊቴ ላይ እንትን የሆነ የተሰፋው ነገር ምልክት እንዳይወጣባት እባከቀ እንትን ቀሳ ደርገ ስፋት ምናምን ብላ ስትለው ነበረ። ማደንዘዣ ስለወጉኝ ምንም አላመመኝም። የቁስሉ ቦታ እንትን ሲሰፉኝ ይታይኛል የሆነ እንትን የሆነ ሳብ ሲያደርጉ ምናምን ይሄ ቆዳዬ እንትን ሲል ይታይኛል። ግን ምንም ነገር አያመኝም ነበረ በሰአቱ እና አፍንጫይ ራሱ ወደ አንድ በኩል ነበረ እንትን ያለው የዞረው ማለት ነው። አስተካክሎ ምናምን ከዛ የተቀደደውን ቦታ ተሰፍቼ በአሁኑ ሰዓት ላይ በጣም ነው የምትከታተለኝ። ክሬምሽን ተቀቢ ህመም ምናምን ሲሰማኝ ክኒንግስታ ታመጣልኛለች። አላህ ጀዛውን ይክፈላት። እንደዚህ እንኳን አድርጎቸው የሆነ ጉዳት ቢደርስባቸው አንዳንድ አረቦች አውጥተው ሊጥሏችሁ ይችላሉ። እንደውም ደግሞ የሆነ በቃ ወደ ቢሮ ሊመልሳችሁ ይችላሉ። እኔ ግን ደስ አላደረገችው። እንደውም ቤት ሄዳለሁ ብዬ ቤት ጓደኞቼ፣ እንዲሁም ደግሞ የባለቱ እህቴ እህቴ በቃ እህቴ በሏት። ከዛ እሷ ራሱ ናይ ቤት ብላ ስትለምነኝ ነበረ እንዲሁም ደግሞ ቤት ነበሩ እህቶቼ ጓደኞቼ ሲጠሩኝ ነበረ። ማን ነው ሴትዋ ግን አይቻልም እኔ ጋር ቁጭ በይ እኔ መከታ ስለምከታተልልሽ እንዲሁም ደግሞ ሆስፒታል በየቀኑ እናይ ስላሉሽ እዛ ሚወስጥሽ እኔ ነኝ ውጭሽን የምሸፍነው እኔ ነኝ ብላ ሙሉ ውጪ ንሸፍን ያሳከመችኝ ነው ለዚህ ደረጃ ያደረሰችኝ እሷ ናት ያኔ በእሷ ምክንያት ብጎዳም ማለት ነው አልሐምዱሊላ ይህ ነገር ደግሞ መድረሱ ለእኔ የሆነ ነገር አልፎልኛል ብዬ ነው ማስበው በዚህ ምክንያት ደግሞ ወንጀል ተምሮልኛል ብዬ ስለማስብ ማለት ነው እና እህቶቼ የባካችሁ፣ ተጠንቀቁ። አረቦች ይወዱኛል ብላችሁ ስራ ከባድ ስራ ቶሎ ለመጨረስ ብላችሁ የምትታገሉ ምናምን ነገር ቀስ ብላችሁ ስሩ። ግዴታችሁንና መብታችሁን አክብሩ ማለት ነው እና ሰዓታችሁን አክብራችሁ በጊዜያችሁ ማረፍ አለባችሁ። በጊዜ መተኛት አለባችሁ። በጊዜ ምግብ መብላት አለባችሁ። ስለዚህ ራሳችሁን ጠብቁ። አላህ ይጠብቀን። አባይቢ የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።